ምዕራፍ ሰላሳ የዕጣን መሠዊያ የዕጣን መሠዊያውን ከማይነግዝ እንጨት ሥራ። ርዝመቱ አንድ ክንድ፣ ስፋቱ አንድ ክንድ፣ አራት ማዕዘን ይሁን። ቁመቱም ሁለት ክንድ ይሆናል። ቀንዶቹም ከእርሱ ይሰሩ። ወለሉንም የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋለህ። በዙሪያውም የጥሩ ወርቅ ክፈፍ ታደርግበታለ። ከክፈፉም በታች ሁለት የወርቅ ቀለበቶች አድርግለት፣ በዚህና በዚያ ሁለቱ ጎን ታደርጋቸዋለ። እርሱን ያነሱባቸው ዘንድ የመሎጊያዎቹ መግቢያ ይሁን። መሎጊያዎቹንም ከማይነቅዝ እንጨት አድርግ፣ በወርቅ ለብጣቸው። ለአንተ በምገለጥበት በምስክሩ ታቦት ላይ ባለው መጋረጃ ፊት ታኖረዋለ። አሮንም በጎ መዓዛ ያለው የደቀቀ ዕጣን በውስጡ በየማለዳ ይጠንበት፣ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ፣ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን በሚቃጠለውን የሚቃጠለውን መሥዋዕት የእህሉንም ቁርባን አታቀርብበትም። የመጠጥም ቁርባን አታፈስበትም። አሮንም በዓመት አንድ ጊዜ በቆንዶቹ ላይ ማስተሰሪያ ያደርጋል። በዓመት አንድ ጊዜ ኀጢአትን ከሚያነጻው ደም ይወስዳል፣ የልጅ ልጆቻቸውንም እንዲያነጻ ያደርጋል። ይህም ለእግዚአብሔር ቅዱሰ ቅዱሳን ነው። ቤዛ ነፍስ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተ የእስራኤልን ልጆች ቁጥር የወሰድክ እንደሆነ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። ይቆጠሩ ዘንድ የሚያልፉት ሁሉ የሚሰጡት ይህ ነው። እንደ መቅደሱ ስቅል ሚዛን የስቅል ግማሽ ይሰጣል። ስቅሉም ሃያ ቦሊ ነው። የስቅሉም ግማሽ ለእግዚአብሔር ቁርባን ነው። ይቆጠር ዘንድ የሚያልፈው ሁሉ ከሀያ ዓመት ጀምሮ ከዚያ ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ቤዛ የእግዚአብሔርን ስጦታ ስትሰጡ ባለጠጋው ከስቅል ግማሽ አይጨምር ድሃውም አያውድል። የማስተሰሪያውንም ገንዘብ ከእስራኤል ልጆች ወስደ ለምስክሩ ድንኳን ማገልገያ ትሰጠዋለ። በእግዚአብሔር ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። የመታጠቢያ ሰን እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰን ከናስ መቀመጫውን ከናስ ዝራ በምስክሩ ድንኳንና በመሠዊያው መካከል ታኖሮ አለ። ውሃውም ትጨምርበታለ አለ። አሮንና ልጆቹ እጆቻቸውንና እግሮቻቸውን ይታጠቡበታል ወደ ምስክሩ ድንኳን በገቡ ጊዜ በእግዚአብሔር የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱም ይታጠቡበታል። ወደ ምስክሩም ድንኳን በገቡ ጊዜ እንዳይሞቱ እጆቻቸውንና እግሮቻቸውን ይታጠቡ። ይህም ለእነርሱ ከነርሱ በኋላ ለልጆቻቸው የዘላለም ሥርዓት ይሆንላቸዋል። የቅባ ዘይት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክብሩን ሽቶ ውሰድ የተመረጠ የከርቤ አበባ አምስት መቶ ስቅል፣ ከዚህም ግማሽ ጣፋጭ ቀረፋ ሁለት መቶ አምሳ ስቅል፣ የአማረ የጠጅ ሳርም እንዲሁ ሁለት መቶ አምሳ ስቅል፣ ብርጉድም አምስት መቶ ስቅል እንደ መቅደሱ ስቅል ሚዛን የወይራ ዘይትም እንደ የኢን መስፈሪያ ትወስድ አለ። በቀማሚም ብልሃት እንደ ተሰራ ቅመም የተቀደሰ የቅባት ዘይት ታደርገዋለ። የተቀደሰ የቅባት ዘይት ይሆናል። የምስክሩንም ድንኳን፣ የምስክሩንም ታቦት፣ የገበታውንም ዕቃውንም ሁሉ መቅረዙንም፣ ዕቃውንም፣ የዕጣን መሠዊያውንም፣ ለሚቃጠል መሥዋዕት የሚሆነውንም መሠዊያና ዕቃውንም ሁሉ የመታጠቢያውን ሰንና መቀመጫውንም ትቀባበታለ። ሁሉንም ትቀድሳቸዋለ፣ ቅዱስ ቅዱሰ ቅዱሳን ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ዕቅባቸው፣ ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር ይህ ለልጅ ልጃችሁ የተቀደሰ የቅባት ዘይት ይሁን። በሌላ ሰው ሥጋ ላይ አይፍሰስ፣ እንደ እርሱም የተሠራ ሌላ ቅባት አታድርጉ። ቅዱስ ነው፣ ለእናንተም ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው፣ በሌላም ሰው ላይ የሚያፈስሰው ከሕዝብ ተለይቶ ይጥፋ። የእጣን ዝግጅት እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫን፣ ጥሩም ዕጣንን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብላት እንደ ተሠራ የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለ፣ ታልመውም አለ። ከዚያም ለአንተ በምትገለጥበት ከዚያም ለአንተ በምገለጥበት በምስክሩ ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም ቅዱሰ ቅዱሳን ይሁንላችሁ። በዚህም አሰራር የዚህን ዕጣን ዐይነት ለእናንተ አታድርጉ። በእናንተም ዘንድ ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ።